ወዳጆችሽን በሚል አስተካኪ። አንቺ ደንቆሮ የምን አባሽ ውሻ ነው። አህያ። ይሄያ ልጅ ፈንጋሪ ፈንጋሪ ልጅ ሰው እንደ ሰው አክብሪ። ጤን ዜዛ ባሪያ አድበሽ ተቀመጭ ወጠምሻ። ኦኬ ቲያ ጌሙ መቼ እናርጋው? እሷ ኢትዮጵያ ምናምን ስላለች አንተ መቼ መቼ እናርጋው? ጃሬ ፊንጋር፣ እስኪ አሁን ግን እውነት እንነጋገርና እኔ አውቄ ነው ስራ አላደርጋቸው ብዬ ነው። ግን አሁን እሷ ዩትዩበር ናት አይደለ? ዩትዩበር ሆና ምናምን ብዙ ሀሳቦችን እያነሳች ስታቦካ የነበረች ሴትዮ በዚህ ሁለት ሶስት ሳምንት አይምሮዋን ተቆጣጠሪው፣ ከኔ ውጭ አታወራም። በእኔ ዙሪያ ያሉ አካባቢዎች ወሬ ነው የምታወራው፣ ከኔ ውጭ አታወራም። በፊት ላይ እንዳውም ስለ አርቲስት ታወራለች፣ ስለ አንድ ሰው ካገባ ታወራለች፣ ስለ ተፋታ የሆነ ነገር ብቻ። ድራማም ፈጥራ ውሸትም ፈጥራ ቢሆን ድራማ አምጥታ ታወራለች የሆነ ነገር። አሁን እኮ አይምሮዋን ተቆጣጠሪ፣ እኮ ዩቲዩብ እንዳለ ስለኔ እኮ ነው የምታወራው። እንቅያት አለ ትላለች፣ አትንቅም፣ ስለእኔ ነው። እማምላክን እንደዚህ ነው ማለት። በጣም እኔ ተቆጣጠርኳት። እንቅያት ንቅያት አሉ ትላል ጌስ። የናቀ ሰው እንዴት ነው? ሁሉ ወሬዋ ከኔ ጋር የተጣሉ ሰዎችን እያገናኝ ደግሞ ምናሪያ እንደምትከታተለኝ የምታውቁትኝ ቃል ኪዳን ከኛ ጋር ስለሆነ ተሰደበ እከክ ለምን አብራሽ አብራሽ አበድራሽ ከነባሏ መላጣ ማለት ነው። ለምን አትፈነግሩም? አብራችሁ ፈንገር ፈንገር ለምን አታረጉም? አሽሙር ስላወራች እንጂ የታባቱ አውቄ። ላይቭ ላይ መጥቼ እኮ እናንተ ነግራችሁ ቪዲዮ ባትልኩልኝ እበት ላይቭ ላይ ነበርኩ እኮ እናንተ በፌክ አካውንት እየተንሻኮክ እንደማታዩ እንኳን፣ እናንተ ላይ ላይብ ላይ ስትቦጭቁ ሪከርድ እኮ አለ። የሆነ ሽዲ ታስታውሳላችሁ ጋይስ? ገብታ ኢቤት ስላለች ሰደበች፣ ሊሰደበች ስትሉ ማናት ምናምስል ሪከርዷን የላካችሁልኝ። እበቴ በት ልጅ የበት ጠፍጣፊ ልጅ ደግሞ እኛ ጋር ካልኝ ሰው ይቦለካል። እናንተ ቦልካችሁ እንዳለ ጨረሳችኋቸዋለን። ልቤ፣ ልብ የላከ ሁሉ፣ የቤታ ያለው ሁሉ፣ ቤታ ንግስት ያለው ሁሉ ቦልካችሁ ጨረሳችኋል። እኔ ስያሽ ማጠጣችሁኝ እያማችሁኝ ነው። ኖ ጋይስ፣ ችፕስ አይደለም ምንድነው የሚባለው ይሄ? ባቄላ ባቄላ አይደለም በአማርኛ ምን የምበላው ባቄላ ባቄላ ላሳያችሁ እና እኔ ማርያምን አሁን ቦለከችኝ። ተመልከች እንግዲህ ቤታ ያለ ሁሉ የቤታ ፕሮፋይል ያለ ፕሮፋይልን ሁሉ ያደረጋኩ እኔ። እኮ ካልሰደቡኝ አልቦልክም፣ ካላሙኝ አልቦልክም። ከኛ ጋር መፈክር አረጉት ኮ ከኛ ጋር የተቀመጠ ሰው ይቦለካል አይደለም? አሜት ሽንተኝ እከክ እያማሽ፣ ለምን አባሽም የምትከታተኝ? እቺ እንትና ምትባላ ትባላ እቺ ቃል ኪዳን የበሶ ጀላቲ ከኮመንት የጻፈችውን ስክሪንሻት አድርገው ስለላኩልኝ ገስት ላይ ገብታ ደግሞ ማለት ነው ሴት ሆና ሴት ልጅን ዝቅ አድርጋ እኔን አጣጥላ ለሌላ ማሽቃበጧ በማያገባ መግባቷ እንጂ የሰደብኳት ገብታ፣ ስለ ሺህ ሰው ተገብቶ ተቀምጧል። ለምን አልሰደብኩም ታዲያ? ፈርታችሁን ሺህ ሰው እያስገባችሁ ገስት ላይ እያለቀሳችሁ አልነበረ? እኔ በጣም ከከበደኝ ጫን ካለብኝ ሰው ይዤ እመጣለሁ ነው

ሪፖርት ይጀመር። በጣም ተናቀናለን። ቆይ ልንገራችሁማ ሶ የእናንተ የምትሉት ወዳጆቼ ስለሆናችሁ እወዳችኋለሁ። ስለምትወዱኝ፣ በየቦታ ስለምትሰደቡኝ፣ ስለምታከብሩኝ ቃል የለኝም። ላይ አሚን ቃላት አማርኛ ቢኖር ከሞደር ከማክበር በላይ እላችኋለሁ። ግን እኔ እየተሰደብሽ ቤታ እየተሸቀለብሽ ቀጤ ነው እያላችሁኝ ያላችሁ ከእናንተ ጋር ልግባባ ያልቻልኩትኝ እንደ ቆርቆሮ ይጩሁ ታያቸው። ኖ ጋይስ እሺ፣ እየሸቀሉስ ገንዘብ እየሸቀሉስ ዝም ልበላቸው? እንደዛ እኮ ነው እናንተ። እቺ ኦርደሯን ተዋት፣ ለሳምንት ተጫታለሁ። ምክንያቱም ቪዋን መተዋለሁ። እስኪ ማን እንደሆነ አሁን እኔ ለኛ አይደለ ቤታ፣ አንድ ስቶሪ ሲደረግ ሰባ ቀን ታወራለች የሚባለው፣ ለሰባ ቀን ጸጥ ላታለሁ። እስኪ እናያለን ማን ተጨርጭሮ እንደሚወጣ ማን ስቶሪ እንደሚያደርግ እናያለን? እስኪ እነሱን በቃላት መርዝ ሰው ምታደማ እስኪ እናያለን። እንደው እግዚአብሔር ምስክሬ ነው። ለሳምንት ተተዋት እና አያዋለው ከዛ እናያለን። እሷ በብቃቷ ሰው ስሰበስብ ማለት ነው። አንቺ ሸቄ መቶ ነው ታያላችሁም የሰደበሽን አጥረግርጊ እኮ እሱን እኮ ነው የምለው፣ እነሱ እየሰደቡኝ። ወይኔ ምን አድርጋ ነው የምትሰድባቸው? ለምለው የምትሰድባቸው? ከኛ የታየ ሰው ጋር ይቦልካል። ከእናንተ የታየ ሳይሆን ያማኝን ቦልካለሁ፣ ያሽሟጠጠ ቦልካለሁ። ምን አባሽ ትሰሪያለሽ? ለምን አልቦልክሽ? መብቴ እኮ ነው። ጭራሽ ሞ ይህንን ሰው ብሎ እናንተ ስላላችሁ ብቻ ብሎክ ላላደርግም። እበት ዩቱብ ላይ ይጅበት። ቤታ ኖ ኖ ኖ ለዛች ሳምንት ሳምንት ያችኛዋ እየሸቀ ላይ ስለሆነ ጸጥን ብትል እቀጠቅጣታለሁ። በቀን አምስቴ በዱል ላይ እየተደበደበች መናገር አለባት ፊንገሯ። ምክንያቱም ዩቲዩብ ላይ ይሸቀልባታለሁ፣ ዩቲዩብ ስላላት። ያችኛዋ ግን ያችኛዋ ግን እስኪ ለጎጠኞቹ፣ ለተከታዮቿ እና እነዚህ ለሌላ ብሄሮች የሚከተሏት አለ መርዝነቷን ስትተፋ በጣም መርዝናት አጥንት ትሰብራለች፣ ምናምን ምናምን ያሉትን እስኪ ሳምንት ተዋትና አጥንቴን ትስበረው። እስኪ እሷ ሳምንት ዝም ብላ በቃ ምናምን፣ እኔ ነክቻት እሷ ትጮ፣ ያንን ነው የማደርገው። የእንቺ ምን ማን ማን ነው የሚከፍተውም ይቀኑብሻል ይሄ እኮ ቅናት ነው እኮ። እስኪ ጋይስ ወደ ኋላ ቁጭ ብላችሁ አስቡትኝ። በምን ተጣሉ? እስኪ ለራሳችሁ ስራ ልስጣችሁና ከፊንገር ጋር ቤታ በምን ተጣላች ብላችሁ አስቡትኝ። እንግዲህ ማን ነው ሲቆሰቁስ የነበረው? ገብቷቸኋል አይደለ? ቅናት ምቀኝነት ነው። ዩቲዩብ ላይ እመጣለሁ ካልኩ ጀምሮ ልትበላይ እንደረሰኝ የቅናቷ ምቀኝነቷ ነው የጀመራት። ገብቷቸኋላ

እኔ ብቻ እናንተ ብቻዬ ነው የሚመስላችሁ። ምክንያቱም እኔ ሰው አልፈልግም፣ ሰው ማነካካት አልፈልግም፣ ሰው ማስገባት አልፈልግም። እኔ ብቻ እነሱ ናቸው። ብቸኝነት ስለተሰማቸው እኔ የተጣላሁትን ሰው ሁሉ ጊፍት፣ አንበሳ ምን እያወረዱ እየተጣበቁ ያሉትኝ እኔ በዛ አልናደድም። ለእኔ ቀላል ነው ሰው እያመጡ ገስት ላይ ሰው ማሰደብ ምን ማለት ምንም የሚከብድ የለው። ከእነሱ በላይ እኔ ነኝ ደጋፊ ወዳጅም ያለኝ። ይህን ስንክ አዝናለሁ፣ አይነው ያናድዳል፣ አዝናለሁ። ግን ይሄ እውነታው ነው። እነሱን ጠንቅቀው ያውቃሉ ለዛ ስለሚቃጠሉ በጎች የቤታ በጎች በየቦታው የሚሉት ጨጓራቸው ስለሚቃጠል እና እኔ ብቻም ብትሆን ችግር የለውም። እግዚአብሔርን ይዞ ደግሞ የሰው ልጅ ብቻ ይነኝ የሚል ካለ አላቅም። ፈጣሪን ይዞ ብቻ ይነኝ የሚል የሰው ልጅ ካለ ፊንገር ም እኔ ልክፈት ነው እያለች ነበር ዩቲዩብ። እኔም እኔ ልከፍት ነው እያለች ነበር ዩቲዩብ እና ታዲያ ጋይስ እና እጇ እኮ እኔ እኔ ብቃቴ እኮ ምረው የሚባለው አማርኛው የሷ ጭንቅላት እኔ እጅ ላይ ነው ያለው። እኔ ነኝ ማሽከረከር የምችለው። የእግዚአብሔር ምስክሬ ነው ጋይስ። የወርደር ጭንቅላት እኔ ነኝ ማሽከረከረው ጎትቼ ዩቲዩብ ላይ አመጣታለሁ። ጎትቼ ማለት ነው። ይሄን ያክል ዌስት ትሬነር ሆድ መያዣ ቦርጭ መያዣ ስገዛ ትገዛለች። የሆነ ነገር ሳረግ፣ ሽቶ ሳሳይ ያሳያሉ። አቀማመጤን ያሳያሉ። እኔ ነው እየተከተሉ የሚሄዱት። እኔ እነሱን አልከተልም። ዩትዩብ ስከፍት፣ አሁንም ዩትዩብ መክፈት ላይ በአንቺ ልትፈምስ፣ ዩትዩብ ልትከፍት ነው። ማን ታዲያ ምን ሰብስክራይብ የሚያደርጋት ታዲያ የራሷ ሰዎች ናቸው፣ በጎጥ የያዘቻቸው እዛው ሰብስክራይብ ያደርጓት። ማን ነው የሚያደረጋት? የኔ ልጆች ናት እሷ ስንፈልግ እናዘጋዋለን በሏት። አይደለም አይደለም አይደለም አይደለም አይደለም እኔ ልንገርቅ እኔ ስናገር ሲሪሶኝ ስናገር የተናደድኩ ምናምን መሰል ነው። ቀልድ አይደለም የሚያወሩት እዛ ባህር ዳር ላይ ተቀምጠው የሚያወሩት ወሬ እንዳለ ከነ ድምጻቸው ሰምቸዋል። ወሬያቸው ሁሉ ይኸው። አቤል ያልሞተው አለ። ወሬ ቀይሩ። እዚህ ልንዝናና የመጣ ነው። ይሄ እኮ ቲክቶክ አለ። ምንድነው ቤታ ቤታ የምትሉት አለ። እሱ ራሱ ታዝቡ። ወሬዋ ሁሉ ቤታውን በታይም በገመድ ታንቃት ሞት ቤታ ሙሉ ወሬዋ እግዚአብሔር ምስክሬ ነው። ቤታ ነበር አሉ በቃ ቤታ ቤታ ጭንቅላቷ ላይ ነው እንትን የሰራውባት እና አይ ነው አጋይስ ምን ቤታ ኦርደር እኔ ነኝ ሜካፕ አቀባብ እንደ እነሱ እኮ ገና አማርኛ ሁሉ አወራር አፍ ያስፈታዋት እኔ ነኝ ነው ሊሉ እኮ ነው የሚችሉት እኮ እነሱ እኮ ይላሉ አይሉም አይባል አስባችሁታል። እኔ አሁን በሜካፕ እሷ ስታለማመደኝ የራሷን አይተዋለች። እንደ አፏን ስፋት ስማሙ አፍሽ እንደዛ ከሰፋ ሙሽን ደግሞ መድሀኒዐለም የሚወቀው በተፈጥሮ ሰፍቶ እቃሽ በዛ ላይ ደግሞ ተደብድቦ ኦርደር ተደርጎ አስቢ የአፌ ስስቅ እስከ ጆሮሻ ደ እንደሚላቀቀው የአፌ ስፋት አንቺም ምን ከንፈርሽን ሄደሽ እዛ ድረስ፣ አረ እንዲያሰራሽው ምን ሁላችን የምናውቀው ነው። ጓደኛሽን ታውቃለች፣ እኔ የምናውቃለን። ምን አገባኝ እኔ ከንፈርሽን እንዳሰራሽ፣ ላይቭ ላይ ራስሽም ስለተናገርሽው። ምን አገባኝ ከንፈርሽን። አረ ሙሙሽን መስፋት ትችያለሽ። ባንኮክ ድረስ ሄደሽ ከንፈርሽን ያሰራሽ ሴትዮ ስለመሰራት ስታወራ እኔ ገብርኤል። እኔ አሁን ይህን በቁም ነገር አላወራውም። ከንፈሯን አይደለም እቃዋንም ትሰፋ። አንድ ጊዜ ታስታውሳላችሁ፣ እኔ ዲቦራ ምናምን ተሰብስበን ላይ ላይ ስለ ከንፈሯ እያወራ ፒንክ፣ የፒንክ ማድረጊያ ምናምን ማሳበጫ አለ እዛ እሰራለሁ ብላ ስታወራ እከክ ኦኬ። ውይ እናንተ ሚውት አድርጌ ነው ለካ ምቀባጥረው። አንቺን ቃል ጠሩ አይታዩም። ጋይስ እኔ ደግሞ ምን እንደማደርጋቸው እንዴት በነፍሰ ስጋቸው እንደምጫወት ታውቃላችሁ። ለሳምንት ላይቫቸውን እንዲመታ አደርገዋለሁ። ከዛሬ ጀምሮ ላይቫቸው እንዲመታ አድርገዋለሁ። ጋይስ በቃ ጨርሻለሁ። አራት ነጥብ። ደግሞ የኔ ልጆች እዛ ኮመንት ላይ ምን ላይ እንዳው ባያችሁ ሪከርድ ላይ በጣም ነው ማዝነባችሁ። እናንተ ናችሁ እንትን የምትሏቸው። የምን ሜሴጅ የምን ሜሴጅ ጋይስ፣ እኔ ማምላክን እንኳን ስቶሪዋ ላይ እነሱ እንኳን ሲቀደዱ እኔ ላይቭ ላይ ነበርኩኝ። እንኳን እኔ ስቶሪ ላይ ልርመጠመጥ ምናምን፣ እኔ ሰውን እኔ ነኝ ቀድሜ ብሎክ ማረገው፣ ማየት ስለማልፈልግ ያችም ፊንገሯ ማላያቹ ወታ ስትሰቀሰቅ እንዳልነበረ ብሎክ ነው ማረገው። አላያቸውም፣ በቃ እየጣላሁትን ሰው አላይም። እነሱ እኮ ስቶሪ ላይ ነው ያሉትኝ። አታምጫት እዛቱን እሺ። እሺ፣ ትእዛዝ ከበላይ። እሺ ጋይስ፣ እሺ እንዳው በ በኔ ትደነቃላችሁ ሰሞኑን፣ በኔ ትደነቃላችሁ ሰሞኑን። ምን እንደማድረግ ነው እኔ ማቀው። አርጊው ማንም አያያትም። ጎበዝ በቃ እናንተ የሚያስደስቷችሁ እናንተ የሚያስደስታችሁ እኔ ሀያ አራት ሰዓት ብለፈልፍ ማምላክን አይደክመኝ። የሚደክመኝ ሰው አይደለሁም። ምንም የሚደክመኝ የሚሰለቸኝ ሰው አይደለሁም። ደግሞ ለስድብ ማለት ነው ከዚህ በላይ እንደውም እኔ አሁን አልሳደብም። ከዚህ በላይ ተሳድቤ አስለቀሽ አሳይቻቸዋለሁ። ምንም ስድብ ትልቅ ነገር ሆኖ አይደለም። ግን እንዴት ደግሞ ቪዋቸው እንደምመታ ደግሞ እኔ ነው የማውቀው። ልታስገድለኝ ነው ብላ ሰርኩት ልታስገድለኝ ነው ብላ፣ ከሌላ ሰው ጋር ያወራሽው ነው መሰለኝ። አልገባኝም። ልታስገድለኝ ነው ብላ፣ ከሌላ ሰው ጋር ያወራሽው ነው እኔ እየቀለዳችሁ ነው። ጭራሽ ደግሞ ልታስገድለኝ ነው ብላ መንበጫበት ጀመረ። የኔ እናት፣ እኔማ ተንኮለኛ በሆን ኖሮ በኢትዮጵያ ምድር ስንቱ ስንት ረሃብና ችግር ያለበት ገንዘብ የሚፈልግ በዶላር ልኬ ቂጥሽን ጫገር ነበር ማስነጭልሽ። ኢትዮጵያ ውስጥ ቀላል ነው ማድረግ፣ ግን እኔ እንደዛ የወረድኩ የዘቀትኩ አይደለሁም። እንደናንተ አይደለሁም። እኔ እንደናንተ አድራሻና የቤተሰብ ፎቶ ምን እንደምትፈልጉት አይደለሁም። አንተ፣ ይሄ እኮ የእሷ ስራ፣ የእሷ ተግባር እኮ ነው። ምን ሄለንን ልታስገድላት ምን ነው ልታስደበድባት፣ ሄደችበት ርቀት አላ እንዘበኛዋን ሪከርድ አርጋ ምናምን። እኔ እንደዚህ አይነት ሴት አይደለሁም። ያን ያህል አልሄድም። ሪከርድ ላይ ምን ብላ የጻፈች? ማን ነው ስሟ? ልቦልካት፣ ስሟን ነገርኝ፣ ቦልካት አሉ። ምን አባቶ ትሰራለች እዚህ ቤት። ሜሴጅማ እየሄድን ደግሞ ጭራሽ እኔ ሜሴጅ ላይ እኔ ባይ ዘ ወይ ማለት ነው ተሳዳቢ ነኝ፣ ምናምን ነኝ፣ ሀይለኛ ነኝ። ግን እኔ ሜሴጅ ላይ ብሞት፣ ብሞት አልመጠመጥም ብሞት ምክንያቱም አውቀዋለሁ ስትጣሉ እየጎለጎሉ ስለሚያወጡ ስለማቅ ጠንቃቃ ሰው። እስከ ዛሬ እኔ ነገር ቢኖርባት ስቶሪዋ ላይ ለጥፋ ነበረ። ባይሆን እሷ ነፋለኝ። በመያዣው ተይዤ ነው። ቤቤትና ቤቤ ኮ ጋይስ አማራ አይደለችም። ለዛ ነው የምትጣላኝ ኮ ምን ቤቤ ሪከርደሯ እሷ። ቴክስቷን አውጥቼ ይለጥፍላችሁ ስለ ነሱ ያወራችሁን ስለነ ኦርደሯ ና ስለዛችኛ ጓደኛ ያወራችሁን ላሳያችሁ

አይ ኖ ጋይስ አይ ኖ ፌቨን፣ ላወራ ነበረ እኮ እረስቸው ነው ስልኬ ሳይዘጋ ቶሎ ላወራ። እናንተ አያችሁ፣ የሴት ጓደኛ አያችሁ አይደለ? ብራዚል የሆነች ቲክታከር ነበረች። በጣም ነው የምታምረው ማለት ነው በጣም በጣም ነው የምታምረው። ከዛ ፀጉር ቤት ውስጥ ሆና ነው አይደለ። በደንብ አልሰማሁትም ስፓኒሽ ስለሆነ ላይክ፣ በግድ በኮመንት ነው የተረዳሁት። ከዛ ልጅ ልጅቱን ጓደኞቿ ናቸው ሴት አፕ አርገዋት ማለት ነው እቃ ኦርደር ይመጣልሻል ምናምን ነው ጠብቂ ብሏል ላይቭ ላይ ነበረች ስቅቅ እያለች እየፈራች በቅናት የተነሳ ን ን ማረኝ በቅናት የተነሳ ማለት ነው በቅናት የተነሳ አብደው ገደሏትኝ ላይቭ ላይ ተኩሰው አስተኩሰው አይ ቲንክ ፍቅረኛዋ ይባል የሆነ ወንድ ይባል የፀጉር ቤት ውስጥ ነዋ ጥፍር የሚሰራበት ሜክሲካዊ ናታ ገደሏት ገይሰ አልሰማችሁም በጣም ነው የምታምረው። እንደት እንደምታምር ስታሳዝን አምላክን ገደሏትኝ። ሜክሲኮ ውስጥ ነው አደለ ጋይሶ የገደሏት። እንዴት እንደምታሳዝን አይታችኋታል ጋይሶ። ዝም ብዬ ነው የምቀባጠረው። ብዙ ሰው አይቶታል፣ ብዙ ሰው መነጋገር ላይቭ ላይን የገደሏትኝ። የቅናት ጓደኞቿ በቅናት ማለት ቅናት የላችሁ መጥፎ ነው የምላችሁ። ለዚህ ነው ቅናት ምቀኝነት መገዳደል ያመጣል። እና እኔ ለዛ ነው ከሰው የማልገናኛ ከቤት አትወጣ ምንም ለልበት ከቤት ሰው ቢወጣ ያገኝ ሰው አክብሮ ሲያገኛችሁ ከፊት እስከ ጭንቅላት ከራስ እስከ ቂጡ ራስ ጀምራችሁ ስትሳደቡ ነው የምትሉት መጥፎ ነገር ስታረጉ ነው የምትሉት ለዚህ ነው እኔ እኔ የሴት ጓደኛ ሲጀመር ወጥቶልኝ አያውቅም በአካል ደሞ ባገኝም ደግሞ ማግኘት አልፈልግም ለምን መሰላችሁ አንደኛ የቅናታቸው ግን ከፊታችሁ ይጀምራሉ። ፊቷ ምን ይመስላል? ምን ትመስላለይ? ከሰውነታችሁ፣ ወይኔ በአካል ስታገኛት ተሸታለይ፣ ምና በቃ ከዛ ደግሞ እየቀጠለ ነው፣ አድራሿ ይሄ ቤቷ ነው። ሴት ጓደኛ ማለት መርዝ ነው፣ መርዝ ናቸው። ማንንም ሰው በአካል አታገኙ። እኔች ልጅ እንዴት እንዳሳዘነችኝ እግዚአብሔር፣ ላይቭ ላይ የገደሏትኝ ሺ ላይ ላይ እንትን እያደረገች ድፍት አድርገው የገደሏት እንዴት እንደምታምር በቀናት የተነሳ ጓደኞቿ ለኑ ድምጽ ነች ይላችሁ። ልንገራችሁ ኢቭን የአማራ ልጆች በአማራ እንኳን ጉንዳይ እኔን እሷ ቤተ መንግስት ውስጥ ገብታ ከባለስልጣናቶች ጋር ምንድነው የሆነ ቪዲዮ ታስታውሳላችሁ። ለቃኔ እንዳውም ስናገር ላይቭ ላይ ተይ ተይ ስትለኝ የነበረው ማለት ነው። ቤተ መንግስት ውስጥ ገብታ እንትን ያለችው ማለት ነው። እኔ ቤታ አይኖ ጎጃሚዎች እንደሚደግፉ ለሷ አውቃለሁ። ምንም ጥርጥር የለው፣ ምንም ጥርጥር የለም። ጎጃሚኔን ስላለቻቸው ምናምን የተወለደችው ጅጅጋ ነው። ጅጅጋ ልጅ ናት። ምንም የሚቃል ነገር የለውም። የባህር ዳር ልጅ አይደለችም፣ እራሷም ተናግራለች። ጅጅጋ ናት። ጅጅጋ ነው ያደገችው። ኦርደሯ እስኪ ያላልኩም ትበል ሪከርዶ አለ። ጅጅጋን ነው ያደገችው ምናምን ነገር ግን አሁን እዚህ ጋር መጣ። ጎጃሜ ጎጃሚ ብላ ስለምትጫወትላቸው ጎጃሚዎች ይወዷታል፣ ወይም ደግሞ ይደግፏታል። ግን በአማራ ዙሪያ ከመጣን ግን እኔ ያለውበትን ብትሞት ልትወዳደር አትችልም። ነው አለ መብታቸው ነው። ጎጃሜዎች መደገፍ መብታቸው ነው። ሌላው አማራ ግን እኔና እሷ ሊያወዳድር አይችልም። ኢቨን ወለየ ብትጠይቁ፣ የሸዋ ልጆች ብትጠይቁ፣ የጎንደር ልጆች ብትጠይቁ እኔ ሊያወዳድሩ አይችሉም። እሷ ቂጧን ከፍታ አራት አመት ሙሉ አበባ ስትለምን እኛ እንደዛ ድምፅ እየሆንን ሰልፍ እኔኮ ብዙ ሰልፍ የወጣሁት አለኩ በዚህች በዚህች አቅም የራሱ እዚህ ካንሳስ ላይ ሰው የማይወጣ አማራ ላይ አንድ ሻማ ፕሮግራም ወለጋ ለሞቱ ለስንት ነገር ስንት ቦታ ድምፅ ስንሆን እሷ ቂጧን ከፍታ እንደፈለገች ስትዳራ ነበረ። አሁን ነው አማራ አማራ ኔ ማለት የጀመረች መሽተት የጀመረችው እሱንም እድሜ ለኔ ነርጎጃ ማስር ኦኬ ከረዳጭ ራሴን አጠፋለሁ። ሲጀመር አንድ ቀን ለጎጃ እንደዚያ ገለዋን እየሰጠኝ ለጎጃም አንድ ቀን መሬት ምደው መብራት አስገብታ ውሃ አስገብታላቸው አታውቅም። እርዳታ ላይ አንድ ቀን በህይወት የተሳትፋ ይቻላቅ ረድታ ይቻላቅ አንድ ቀን ድምፁን ተዉት። ኢትዮጵያ ውስጥ ናት። ኦኬሺ ኢትዮጵያ ውስጥ ሆኖ ድምጽ ከባድ ነው ይባላል። እዛ ስትሄድም ኢቨን ወደ ባህርዳሩ ምናምን ወደ ጎጃም ከሄዳችሁ እኮ ክለብ ከመዝለል ከመበላቀጥ ስንት የተጎዱ የተፈናቀሉ አሉ፣ ቼክ ማድረግ ይቻላል። እና እኔ አይኔ አልፈርድባቸው የሚደግፉ ጎጃሚዎች፣ ምክንያቱም ጎጣቸው ናት ብለው ስለሚያስቡ ሲጀመር ብሔሯን እንኳን ቢያውቁ ፌንት ነው የሚሰሩት። እኛ ምን አገባኝ፣ ስለዛ ነገር ውስጥ አልገባ። የግል ጸብ ስለሆነ በግድ ይሄድባል ከእሷ ጋር። ለነገሩ እኮ በአማራን ይተጣላ ነው ጎንደርን የሰደበ ልጅ ብሎክ አርጊ ስላልኳት ነው አላረግም ብላ በዛን የተጣላ ነው። አልደቀደቀቀ እስኪ እንደዚህ በሏት፣ ካልፈራሽ በሏት። በራሷ አንደበት አውርታ ልስማ፣ ካልፈራሽ በሏት። ኮመንት ላይ ካልፈራሽ ፋኖ በግ ምናምን የሚለውን ታሪክ አውሪ በሏት፣ በሏት ይህንን በውስጥ ያወራቻትን ታሪክ አውሪ ይበላል። ምንም የማትፈሪ ደፋር ኮ ሆነች፣ እችን ታሪክ አውሪ በሏት ለፖለቲካ ነው ለምናምን ለምናምን ያለቻትን ታሪክ ታውራት እስኪ፣ ወንድ ከሆነች እዛ ኢትዮጵያ ምድር። ጊዜው አይደለም፣ ጊዜው ሲደርስ እናየዋለን። ከባድ ነገር ላይ ስንደርስ ያኔ እናየዋለን። ከባድ ነገር ላይ ኃይለኛ እንትን ላይ ስንደርስ ያኔ ሁሉም ነገር ይወጣል። አሁን ይሄ ዝም ብሎ ጋይስ አልነግራችሁም፣ ምክንያቱም ለሰውዬ እኔ ስለተባለ ትቻለሁ። እሷ እስኪ ራሷ በአፏ ታውራው፣ ራሷ በአፏ ወንድ ኮኔ ታውራው፣ ወንድ ኮኔ ስለ አማራ ሕዝብ የተናገረችው ወንድ ኮኔ ታውራ፣ ወንድ ኮኔ ካልፈራች እስኪ ስለፋኖቹ ያለችው እስኪ ታውራ፣ እንደፍራ፣ ወንድ ኮነ ወንድ ኮነች። ይሄ ግን ህይወት ያጠፋፋል። መጨረሻ ላይ እንዴት ነው ጦር ሜዳ ገብታችሁ ጦር ሜዳ ገብታችሁ ጣታ አልቆባችሁ አንድ ስትቀር ለራሳችሁ፣ እንደዛ ነው። የመጨረሻ ደረጃ ላይ ስንደርስ ያኔ ይቀጥራል። አሁን አይደለም። ጭራሽ ደግሞ ልትገለኝ ነው ብላ መጣች። እንደው ጉድ እኮ ነው እኮ እነዚህ ሰዎች። አንዴና የመጨረሻ ጊዜ ዛሬ ስለማወራ

ጣፋጭ ነገር አልበላም። ስለዚህ ይህንን ስናክ ስላማረኝ እንደ ባቄላ ራይት ባቄላ ይ ባቄላ የሚመስለው እሱ ነገር ደርቆ ነው። አኩሪያተር ንኪ። አኩሪያተር ምን ማለት ነው? አኩሪያተር አኩሪያተር ጋይዝ ያ አኩሪያተር ጋይዝ አኩሪያተር

የማይሆን ቦታ ነው የምናገኝ፣ እና ስልኬ የሚጠፋ ነው። ካልጠፋ ከባለው ጉጂ ጋር ወዳችኋለው፣ አከብራችኋለው ወዳጆቼ፣ ፍቅሮች።